እኔ የመጣሁት ከዳባት ወረዳ ቀበሌ ወንቅ ነው። በጣም ያመኝ ነበረ። ሰውነቴን እሳት ነበር የሚያቃጥለኝ። ሀያ አራት ሰዓት ከውሃ ተዘፍቄ ነበር። ሙል ጥሽቱ ከውሃ ሆኖ እንደዚህ ቁጭ ብዬ ነበር። ሙል ነጠላው ተዘፍዝፎ ነጠላውን እየተደረብ፣ እናቴ እያለቀሰች፣ ቤተሰቦቼ ሁሉ እያለቀሱ፣ የመጣው ሁሉ እያለቀሰ ነበር ምኖር ሀያ አራት ሰዓት ነበር የሚያቃጥለኝ። ከዛ ብዬ ብዬ ጸበል ሄድኩ። ጸበል ስሄድ ምንም ተስፋ የለውም። ከጸበሉ ወጥቼ ከጠንቋዩ፣ ከጠንቋዩ ወጥቼ ከጸበሉ ነበር የሚል ግን አንድም ምንም ተስፋ የለውም። ሀያ አራት ሰዓት ነው የሚያቃጥል። ጥፍሬ ቀርም ያቃጥለኛል፣ ሁሌም ያቃጥለኛል። ምንም ተስፋ የለኝም። ከዛ ስልስል አባቴ ገዳም ቦታ ነው ያለና ወንድሜ ደውሎ መጠ ካሎስ ስልካ ትችልጅ በጣም ተጎልታለች። እኛንም እዚህ እያስለቀሰሽ ነው፣ እንማርበት ብሎ ሲደውልበት አባቴ ፈጥኖ መጥቶ የት ጸበል ነው መወስድሽ? ሲለይ ወንቅሸት አልኩት። ወንቅሸት አልወስድሽም፣ ጃወይ ነው መወስድሽ አለይ። ድንቅ ብዬ ተሳፈርነ፣ ተሳፍረ እንዳአባት ስንደርስ ወዴት ነው መወስድሽ አለይ? ወንቅሸት፣ ወንቅሸት ምቲ። ወንቅሸትና ምን ታውቂዋለሽ? ከዚህ ከቅርቡ ወንድሞች እስከሚያገኙሽ ከቅርቡ ላድርስ ሲላይ ወንቅሸት ካልሆን የአርባብር ትናንት ስፖርት ይክሰርበት እንመለስ ስለው አረ ልጄ ድንቅ ይሁን ብሎ መጣነ። ከዛ መጠን እሱም ቅዳ እሁድ ገብተን ሰኞ በዚህ በብብቱ ና በብብቱ ቁስል ወጦበት አደረ። በበነገቴው አንቺ ልጄ ይህ ወጦቤ ያድሮ ምን ነዋለይ፣ አየሁት እምነት ቀባ ነው ደመግል ደመግል እየፈረጠ ወር ታመመ። ወር በቃ ፍርጥርጥ ብሎ ድኖ ተፈውሶ የሄደልኛል። አምላከ ቅዱስ ገብርኤል አምላከ ዮሐንስ ለኔ ብዙ ነገር አድርጎልኛል። የበራው ምና ለኔ ያላደረገልኝ ነገር የለም። አባታችን በሰላም ይመልስልን፣ ሰላማቸውን ጸጋቸውን ያብዛልን፣ በሰላም ይመልስልን። ስላዳመጣችሁኝ አመሰግናለሁ።